እሱም እኮ ዛሬም ብለዋቸዋል እኮ መልስ እኮ ሊሰጣቸው። እኔ እና እሷን ማለያየት የምትፈልጉ ምንም የምታመጡት ነገር የለም አላቸው። ምንም አላቸው ምንም ምንም የምታመጡት ነገር የለም አላቸው። ምንም አይሆኑም። አይልጅ ቤተሰቡ ያስኖረው ግን መልካምነት ደግሞ ለራስ ነው። መልካምነት መልካም ንግግር እኮ በእኛ ሰደቃ ነው ይባላል። መልካም ንግግር ምጽዋት ነው። ለራስሽ ራሱ ለራስሽ ለአእምሮሽ ራሱ ታውቂያለሽ አይምሮ አይምሮ እንደዚያ እኮ የሚያስበው አይምሮ ጥሩ ነገር የሚያስብ ፈጣሪውን የሚፈራ እኮ ነው። ይህን ነገር ተናግር፣ ነገን ብሞትስ፣ ነገን እንደዚህ ብሎ ፈጣሪውን የሚፈራ እነሱ እኮ ፈጣሪያቸውን መንደር ፈጣሪያቸውን ራሱ በጣም ስራቸው ያናደ አሁን ኢትዮጵያ ስታዩን ብዙዎቹ የሌለ መረጃ ያልሰሙት እንዲሁ በተቀደሙ የሚያወሩ ብዙ አሉ። አንዳንዶቹ ራሱ የሚጽፉት ጽሑፍ ባለፈ አሁን ካይሚ በቃ ወጣች፣ ከሀገር ሄደች አሉ። ከሀገር ሄደች ወጣች፣ በቃ ቻው ብላ ሄደች አሉ። እንዲ እስኪ እንደዚህ ነገር ይወራል፣ ይባላል አይባልም። መቼም አይለያዩ፣ አይሳካላቸውም። ይትከሙ እንጂ እግዚአብሔር ያገናኘው ሰው እንዴት ያገናኛቸውም፣ ፈጣሪ ነው። ፈጣሪም ደግሞ አይለያያቸው። መች የሚሴጠን ጆሮ ይደፈን። የእውነት እናንተ ስለሌላ ገስት አታውሩ። ያየሁ ምናምን ብላ ነው የምታወራው የማንም ገስት ከስለ ሌላ ገስት ፎቶ ምናምን ምናምን እዚህ ጋ ይዘግዝቀዋል ብላ ነው ያወራችሁት። እንትን ይበሉ ቦታ እንትን ነው እኮ ለማሸቀል ነው። ምን ይከፍላቸዋል? ምን ይሸቀላሉ? እስኪ ምሳሌ ሰነ ትንሽ ዶራል ይከፍታል ለነሱ ትበሮች። ወይ የሰውን ፎቶ ስለዘጡ እኮ ጊፍት ሲሰጥሽ ብቻ ነው የሚከፈለሽ። ወይ ጊፍት ሲሰጥሽ ወይ ማስታወቂያ ስሰሪ ብቻ እኮ ነው፣ አስር ሺህ ሞልቶ ማስታወቂያ ስሰሪ ብቻ ነው እንጂ እኮ ቲክቶክ ይከፍላል

በጣም ነው እንዴ! ዘፈን ዘፈን ኦብስዬ ሪኮርድ አድርጌልሽ ነበር እኮ ትላንትና ነው አው አይተሽው ይሆን እንዴ? ሰላም ብዬሽ ነበረ፣ ትመልሽልኛለሽ ብዬ ነበር እኔ። ከቅርታ ጋር አንዳንድ ጊዜ እንደዚህ ካልነገራችሁ ብዙ ከመቶ ከምን በላይ እንትን ይላክልኛል። በምንድን እንደ እኔ አንጠይቅሽ ነገር ነበር። ለዛ ነው ኦብስዬ በኢንቦክስ

ላርጌ ቦሳ ብላ አናግሪሽ። እስክሪን ቆርጬ ባመጣልሽ፣ ይኸውልሽ በውስጥ ማለት ነው። ይሄ ሰው እንትን ቴክስት እስክሪን ቆርጬ ባመጣልሽ፣ እንትን ነው ቴክስት ምንም ላይ አልገባም። እዚህ ሰዓት ከቅርታ ጋር እንዳትቀየሙኝ፣ በዚህ ሰዓት ቴክስት ላይ አልገባም እኔ እና እንደዚህ ከነገራችሁም ደግሞ በዚህ ሰዓት አይደለም፣ በዚህ ሰዓት አይደለም፣ በተመቸሽ ሰዓት ውስ በተመቸሽ ሰዓት ትላንት፣ አይደለም አይደለም፣ አሁን እዚህ ጋ ያለንበት ያለንበት አይቀያለሽ ለዛ ነው። ለብዙዎቻችሁ ማለት ማድረግ ስለማልችልም ነው። ግን የዛሬ የተነጋገራችሁበት አልሰማሁም። እኔ አሁን ነው የገባሁት። የትናንትናው እኮ ነው ዛሬ ምንም ማስረዳት አያስፈልግም። የትናንትናው ነው የዛሬ መለሰሽ ምንም ነገር የለውም ማለት ነው

የመጣሁት ለአንድና ለመጨረሻ እየጠየኩ ነው። አንድ እድል ብቻ እየሰጠው ነው። አላለችም። አለፈ ቦታ እኮ ሁለተኛ አንገናኝም ብላ ነው ሄደችው። እኔ ሄዳለው ሁለተኛ ለአንዴ መጨረሻ ጊዜ እሺ። ዛሬ እንዴት ተመልሶ የተገናኙ? እኔ ደግሞ ዛሬ ቢሆንማ ባልመጣው ነበር። ሃይሚ ናት። አይደለም፣ ቆይ ልንገራት። ያልተረዳሽ ነገር ይኸውልሽ እዛ ላይ ማለት ነው። ቆይ ሰሚር ሰሚር አልኩት። አሚና፣ አንዳንድ ጊዜ ብዙ ልጆች አይረዱም፣ ታውቂያለሽ። ይጨነቃሉ። እንደኔ ይሁን ሰው ማለት በጣም ከባድ ነው። ይኸውልሽ ያን ቀን የመጨረሻ ጊዜ ነው፣ እድል እየሰጠህ ነው። የመጨረሻ ጊዜ ነው፣ እኔ ከአንቴ እለያለው፣ መለያየት ይቻላል ብላ የተናገር ደጋግማ እንደውም፣ እንደ ዛሬ ያንቀር አስረግጣ በስነ ስርአት ቆፍጥን ብላ ነበር እየተናገረችዋለችው። ያንቀር የመጨረሻችን ነው የመጨረሻችን ነው ካልተናገርክ ብላ ሄዳ ነበር። እንደውም ጥሎ ጥላት ሄዳ ነበር። የዛሬ ደግሞ እሱ ምን እንዳለት ሰምትሻል። የመጨረሻችን ስለሆነ ለእስቲ ሂጂ። የመጨረሻችን ነው የሚሆነው ሂጂ እስኪ ይህ ብላት ተመልሳ ለምን ቆመች? የመጨረሻችን ነው። ይሁን ነገር ነገር ያንን ምን አንቺ እንዴት ነው የምታስቢው፣ ያንን ነገር እሷ አሁን መናገር አትፈልግም። ከሱ ለማውጣት እዚህ ጋር አውጪ ተናገሪ ብሎ እየገፋቱም ሰዎች ይኖራሉ አይደል እሺ? ብዙ ነገር አሁን ብዙ ነገር በኮመንት ሜንሽን እየተደረገች ብዙ ነገር ስለያዛት፣ ደግሞ ያ እልህ እስከሚለቀው ድረስ በትግስት መጠበቅ አለበት። ምንም የለም ነው ግን እሺ እዛ ራሱ ልትረዲት ትቺ ነበረ እኮ። ምንም እንትን አይቻልም ነበር። የመጨረሻ ግን አይቸዋለሁ በሁለት ስልክ ነው ያየው። ግን የመጨረሻችን ነው ሲል እኔ እሱ እንደነገጥኩኝ ማለት የምትወስኝ ነገር ከሆነ እኮ እሱ እኮ ያለመለያየት ብቻ ነው የምትናገሪው አላት እኮ እኮ ያንን ይሁ ልጅ በደንብ በስነ ስርዓት ማዳመጥ አለብሽ አንቺ። ምክንያቱም ያ ፓርት ላይ አዎ፣ በቃ የመጨረሻችን ይሆናል ሂጂ ያል ብላ እንደዛ ለምን ተመለሰች? አየሽው ወን ያንን ጊዜ አጥሽ ብላት ይሄድ ነበር። ተመልሳ ቆማ ነገሩ አለ ወይስ የለም። እንደ ምንትን ነገር የለውም ልዩ ምን ማስረጃ ወይም ደግሞ የሆነ ህዛ ለምንም ነገር ከሷ ምንም ነገር እንዳልተደበቀ ሌላ ባወሬም ደግሞ አንዳንድ ጊዜ ቴክስት አለ እንደዚህ እንደዚህ ነው ብሎ ሰው ለማጋጫት ትላንትና፣ ከስር ከመሰረቱ እያስረዳቸው ነበር እዚህ ጋር ጉረቤት ሆነች። አንቺ የድሮ ፍቅረኛ ሽምሁን የፍቅረኛ ሞን ጓደኛ ሞች መሆን ወደ ሰፈር ስትመለሺ አንዳንድ ጊዜ ልትገናኝ ትችያለች፣ የሰፈር ልጆች ከሆንሽ ማለት ነው። እንደዚህ ያለን ነገር ብዙ ሰዎቹን ያጋጫል። ወይም አንድ ሰው አይታወቅም፣ እዛ እነሱ እዛ ስላሉ እሷን የደቦቃት ማስሮ ወይም በድብቅ ያሰው ያሚሄድ ይመስላቸዋል ለማስመሰል ለማስመሰል ለዚች ልጅ የሆነ ነገር ተነግራት፣ ያንን ነገር እንዴት ብላ ልትጠይቅ ትችላለች። በሁለት ጎና የተሹ መሄድ አለብሽ። ለማሳመን እየሞከረችው ነው አሁን፣ ለማሳመን እየሞከረችው ነው። ምንም ነገር እንዳልደበቃት እሷም ታውቃለች። ደግሞ ምን መጨረሻ ላይ ምንድን አለችው? አንተ ብር ብቻ ነው ብር ብቻ ነው ወይም ብር ብቻ ያለች በቦታ ላይ ገብቶሻል እኮ ለእኛ አሁን እኮ ሳ ብር አይደለም ይኸውልሽ አሁን እኮ ብሩኬ እኮ ይኸውልሽ እሷ ለብሩኬ መስ እየሰጠች አይደለም ብሩኬም አሁን እዚህ ጋር ለኦዲንስ እየተናገረ ነው ምንም ነገር እየደበቁት ነገር የለም ምን እንደሆነ ታውቂያለሽ? አሁን እሷ ብሩኬ ለእሷ የብሩኬ ስም ለማጽዳት ነው እንጂ ሌላ ምንም ችግር የለም። እና ልጆቹ አሉ የሚጫወቱበት ሰዓት ነው። አይደለም ለማጽዳት

አልገባት ሞኮ ልጅታ በዚህ ሰዓት ማለት እኮ እኔ ሰዓት አይደለም። በዚህ አሁን ልጆቹ እንደዚህ ቪዲዮ እየሰሩ ያለው እኔ ለማንም መመለስ አልፈልግም። ጥሩም ነገርም አለ መጥፎ ነገርም ስላለ እዚህ ጋር አሁን ብዙ ሰዎች እዚህ ጋር ሊገቡ ይፈልጋሉ። በማይሆን ሰዓት ላይ የሚሳደቡ ሰዎች አሉ። አሁን እኛ እኔና ሚሜ ብዙ ታሪክ ነው የምናወጣቸው። እዚህ ጋር የምናሳልፈው ብዙ ነገር ነው የምናሳልፈው። አሁን ስለ ልጆች በጣም ከባድ ነው እና ተችሎ ካልሆነ መስጠቀመ ቻችለን ነው እዚህ ጋር መልስ እስኪያሰጠነው ነገሩ ይስፋፋል። ብዙ ነገር ምናገባቸው ነገሩ አሉ።